ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት የእኔ ውድ ቤተሰቦች። እንግዲህ ያው ሀይሚ ይሄዳለች ምናምን ነገር የሚባል ነገር ሰምቻለሁ። ነገር ግን እኔ ስለሱ አይደለም ብለው አወራ የመጣትኝ ውዶቼ። እኔ ግን በባለፈው ጊዜ በጣም በጣም አስፈላጊ ነገሮች ናቸው ያመለጡኝ። እኔም እናንተን በጣም ታዘቢያችኋለሁኝ። ነገር ግን እኔ ለሀይሜ ለሃይምዬ ጠበቃ እህት እንደመሆን የመጣን ግን ለዛ ሴትዮ የሆነ ነገር ማለት እፈልጋለሁ። እንደዛ ብላ ሃይሚን ዝቅላ ለማድረግ የተራመደ ሴትዮ ማለት ነው። በጣም ነው የገረመኝ ውዶቼ። በጥፍሯ መጡ አልሰማለቻቸው፣ በቅላቷ መጡ አልሰማለቻቸው፣ ጭራሽ ብለው ብለው በጠጉሯ ጭራሽ በጠጉሯ መጡ። ሲጀመር ማለት ነው ሃይምዬ ፀጉሯን ስትጎነጎን ብቻ ነው እንትን የሆነ የምጨምረው ዊግ ነው የሚባለው፣ ምንድን ነው የሚባለው እንጂ ስትተኮስ ዊግን በሉት ማንሄድ ጨምራ አታውቅም። ዝም ብላ በራሷ ነው የምትተኮሰው፣ የራሷ ነው የምትተኮሰው። እና የሆነ ሴት ይሄ ያንቺ አይደለም ጨምረሽ ነው ምናምን ስትላት ሰምቼ። ሲጀመር እኔ እውነት ለመናገር ያክል ውዶች፣ የዛች ሴት ፎቶ የበፊት ፎቶ አይተናል። እንደዚህ ምናምን ነገር አለ አይተናል። ጭንቅላቷ ላይ ጠጉር እኮ የለም፣ ጠጉር የለም። ሴትየዋ እግዚአብሔርን ነው የምላችሁ፣ ምንም እንደውም ምንም የላትም። ሲጀመር በህንድ ጠጉርን ነው ምትለው የምትንቀሳቀሰው። እንዲህ እኔ በጣም ነው የገረመኝ። እግዚአብሔርን ማለት መጀመሪያ እኔ ማን ነኝ ማለት አለብን እራሳችን ከሰው ጋር ራሳችንን ከሰው ጋር ከማወደራችን በፊት የራሳችን የሆኑ ነገሮች አጣርተን ማየት አለብን። የሆነ የሰው ጠጉር ተሸክሞ ልጅቷን ለማሸማቀቅ ለመሞከር። በነገራችን ላይ ውዶቼ ሁሉ ጊዜም ከቆንጆ ወንድ አጠገብ ያለ ሴት ፈተና ብዙ ነው፣ ፈተና ብዙ ነው። አሁን ሀይሚዬን የሚያወት ልክ እንደ ልጅ እንደ ጩጬ ምናምን ነገር ነው የሚያወት። ከብሩኬ ጋር የሚያዩዋት ሴቶች በጣም ነው የሚናደዱባት፣ ምናምን ነገር በጣም ይናደዱባታል። እኛ እድሜያችን ትልቅ ሆኑ ከእንደዚህ አይነት ወንድ ያላጋጠመን እሷ በዚህ እድሜዋ እንዴት ከዚህ ከሸበላ ጋር አይናት? በቃ ይሄ ነገር የበታችነት ስሜት እንትን ይላቸዋልና፣ አሁን ያቺ የሄደችበት መንገድ በቃ ብሩኬ ምናምን እንዲጠላት ምናምን። ሲጀመር እኮ ብሩኬ በሰዓት እኮ ከፍሎ ሊያሳያት ነበረ ምናምን ነገር ከፍሎ ሊያሳያት ምናምን። ሀይሚ ደግሞ ከአንቺ ይሻላል አለቻት። የኔና ታንቺ ይሻላል። ታያለሽ እንዴ? አስር ከአስር ነው የሚሻለው። አንቺ እኮ የራስሽን ጠጉር ነው ተሸከመሽ የምዞሪው፣ የሰው የሞተ ጠጉር አይደለም ይዘሽ የምዞሪው። ምን ሆነሽ ነው ቅማሟ? የኔ ቅማማ፣ አንቺን ለማሸማቀቅ የተሄደበት ነገር በማታቂው መንደር፣ በቱክቶክ መንደር አንችን ዝቅ ለማድረግ አንቺ ዛ ይቶ ብለኝ ነው ትክታክን ጌምን ተጫውተሽ አታቂ። እነሱ እዛ 24 ሰዓት ሙሉ ጌም እየተጫወቱ ሲቀጣጡ አንድ ጊዜ ጠጉርሽን አንሰራችው፣ አንድ ጊዜ አውልቀሽን ጠጉርሽን አስቀምጩ እዛ ስትባባል እየዋለች ይቺ ሴት። እንደገና አሁን አንቺን ልክ ለማሸማቀቅ የሄደችበት መንገድ እኔ በጣም ነው የገረመኝ። ቤተሰብ በጣም ነው ያሳቀኝ ምናምን ነገር እንዴ፣ በጣም እኔ በዚህ ነገር እንዴት ሀሳብ ሳልሰጥበት ምናምን ነገር አልኩኝ። ያዩት ማታ ላይ ነው ያዩት በነገራችን ላይ ይሄንን ማለት ነው እንደዛ ምናምን ነገር፣ እስቲ ክፍለሽ ከመሀል አሳይ ምናምን ነገር። ምንም መከፈል አያስፈልገውም ጠጉሩ። ስትሬት ስለሰራች ረዘመ። ውሃከር ስትሰራ ደግሞ እንደዚህ ጠቅለል ጠቅለል ይልና ትንሽ ከዚ እዚ አንገቷ ጋር ነው የሚሆነው። ማንኛችንም ሰዎች ስትሬት ስንሰራ እንደዚ እንደ ሃይሜ ጠጉር ካለን አጠር ያለ እንትን ይላል ይረዝማል። ስለዚህ የራሷ ጠጉር ነው። ምንድን ነው መቅናት? የራሳችሁን ተንከባክባችሁ አሳድጉ በሰው ከምትቀኑ ደግሞ እንደገና እንደዚህ አይነት ደፍቶ መሄድ የለመደ ሰው ጠጉር የራሱን ጠጉር በጭራሽ አይንከባከብም። ሃይሚ ደግሞ በራሷ የምትተማመነች ቅቤ አትቀባ አትወድ። አስባችሁታል? ያለ ቅቤ ምናምን ነገር ተፈጥሮ ናቹራል የሆነ ጠጉር የሚያምር ጠጉር ነው ያላት። በዚህ ልክ ቅናት እኔ አይቼ አላቅም። እግዚአብሔርን ነው የምላችሁ ሰው ይሆናል የለ ተወዳጅ ሲሆን የሆነ ቦታ ላይ ምናምን ነገር ያንን ሰው በሆነ ነገር አሸማቅቆ ወደ ኋላ ለማስቀረት ምናምን በእርግጥ የሚሸማቀቅና ወደ ኋላ የሚቀር የለም በእናንተ በምታደርጉት አንዳንድ ነገር ማንም የሚሸማቀቅ ሰው የለም እግዚአብሔርን ነው የምላችሁ እና ሀይሚዬ ደግሞ ኩሩ ነች፣ በጣም ኩሩ ነች። እናንተ በምታደርጉት ነገር ደግሞ ብሩኬ በሷ የሚሸማቀቅ ወይም የሚያፍር መስሏችሁ ከሆነ በጭራሽ። ሞር እንዲወዳት ነው እያደረጋችሁ ያላችሁት እንጂ ምንም ነገር የሚፈጠር ነገር የለም። በጣም ነው የሚኮራባት በሀይሚዬ፣ በሀይሚም አይደራደርም። በጣም ነው የሚወዳት እና ውዴታውን ለመግለጥ እንኳን የሚያፍር ሰው ነው። በልቡ ነው የሚወዳት እና ምንም አትልፉ። ምንም የሚያሳፍር ነገር የለም። ሀይሚዬ ደግሞ ለአራት ቀን እንግዲህ እውነት ቤተሰብ ሳስበው በጣም ትናፍቀናለች። እግዚአብሔር አይደለም ለአንድ ቀን አስባችሁታል። ለአንድ ቀን እንኳ አደለም፣ ለአራት ቀን፣ ለአንድ ቀን እንኳን ታልመጡ ፎቶ ካልፖሰቱ ምን ያክል እንደሚደብረን እናውቃለን። ነገር ግን ሀይሚዬ ቶሎ እንደምትመለስ ተስፋለኝ። ቶሎ ተመለሽልን ነው ማለትም ፈልገው።